ሰላም አለይኩም ወራህመቱላሂ በረካቱ ድና ተከብራችሁ የዩቲዩብ ቤተሰቦቻችን ቤተ ሰዎቻችን እንደታላችሁ ደና ናችሁ እንደተነና አልহামዱሊላ እንግዲህ ስንት አርባሺ ነው ያው ማሚን እየጠየቁ ነው ሂሳቡን እሱ ነው የሚይዘው ማለት ነው እንግዲህ እኔ እና ለመግዛት አብረን ነው እና ያው ማሚ የነን ጥር ተርምጥን ያለች የቤት ቃናት ማለት ነው የታችን ሞሰብ ትሪ ሞሰብ ረከቦታላት እዚህ ድስቶች? አላት ማለት ነው። ኤሌክትሪክ ምጣድ ከታች ላቀች ምጣዱ የሚሰሩ ማሻላ የሚሰራ እስከንን ማሰ ይህንን የትሪ መሰብ አለ እንጀራ መሰብ አለ ብዘጭ ነገር አሳያቸኋለሁ። ይህ እንግዲህ የፈጀው አርባ ሺ አምስት መቶ ብር ብቻ ነው የፈጀው ማለት ነው አርባ ሺ አምስት መቶ ብር ብቻ እንግዲህ ይህንን ሁሉ ገዛ አስተዋል ማለት ነው። ይሄንን ዝባላ ራሱ ቆሻሻ ዝባላ ሁለት፣ ይሄም የቀማጣቤች ማንጠፈት ይሆናል። ሼልፍ አለ፣ ብዙ የእጅ ማሳጠቢያ ሁለት አለ፣ መብሪቆች እንደዚሁ፣ ሴኔጋል ብረድስ ከሁለት ዶሮ በላይ የሚሰራ ስተሚጥ አለ እና ብዙ አሳያቸዋል ነው። ይህ ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ማዝ ለምትፈልጉ ኮመንት ላይ እንደዚ ስክሪን ላይ በምትመለከቱት ቁጥር በዛ የደወላችሁ ወይም ሞ ዋትሳፕ ቴሌግራም ታገኙ። እናላችሁ ማለት ነው እንግዲህ፣ ዋጋ ከል ጀምርላችሁ መሰላችሁ ከዚህ ከመሶብ ስጀምርላችሁ፣ ቆንጆ መሶብ ነው። በጣም ልቅም ያለች ናት። በነገራችን ልቅም አንድ የሚወጣላት ነገር የለም፣ አንድ የሚወጣላት ነገር የለም። ብቻ ትልቅ መሶብ እንጀራ የሚያጥፍ ነገር አይደለም፣ ቆንጆ ነው። ይሄ እንግዲህ የተገዛው 1800 ብር ነው የተገዛው ማለት ነው። 1800 ብር ነው ይሄ ዙሪያውን ተለጉሟል ማለት ነው። አንድ ሺህ ስምንት መቶ ብር ነው። እቺ የትሪ ሞሰብ ናት ደግሞ። እቺ ቀለል ያለች እንደምታዩ ልቅም ያለች ናት። እቺ ቆንጆ ናት። ወላ በጣም አሰፋፋ ዲዛይኗም ቆንጆ ናት። በርካታ አለ ዘዙ። እቺ ደግሞ አምስት ናት ማለት ነው። ረከቦትም አላት እዚህ፣ ቆንጆ ረከቦት ሞት ቤት ይዘው ሲሄዱ እንጀራ በዚህ ነው ለቤታችሁም ጌጥ ትሆናለች። ብትበሉባትም ውስጧት ሪ አርጋችሁ ታበላለች አበላለች ደንቴል ሰፍቶ ብቻቸው ላይ ብርጥ ናት። እና እዚህ ደግሞ የተለመደ ረከቦት አለ። ረከቦት 2300 ብር ማለት ነው። እርካሽ ነው ወላሂ። ሙሉ አክሰሰር ብዛ አለው። 2300 ብር ማለት ነው። መብሪቆች አሉ፣ የተለያዩ ከለሮች እነዚህ እነዚህ መቶ መቶ ብር አምስት ሊትር አለ። የአምስት ሊትር ነው። እነዚህ ሶስት ሊትር ናቸው። እንትን አለ እዚህ ማስታጠቢያ ሳሙና ያለው መቶ ሃምሳ ብር ይሄ መቶ ብር ማለት ነው። እዚህ ቆሻሻ ማጠራቀሚያዎች ሁለት አሉ፣ ሰማንያ ሰማንያ ብር የሽንኩርት ሸልፍ አለ። እዚህ ሸልፍ ይሄ ስድስት መቶ ብር እዚህ ደግሞ በነገራችን ላይ የሊጥ ማብኪያ ለእኛ ሶስት ነን ብላኛለች። ሶስት ማለት ደግሞ ቀለል ያለች ሊጥ ማብኪያ ናት። ሊትር ናት። ይሄ አርባ ሊትር ይሄ ደግሞ እንግዲም ሲመጣ ውሃም ሲጠፋ እንደዚሁ መያዝ ይችላል። እንግዲ በርከት ያለ እግ ዘመድ አዝማት ሲመጣ ቀሪብ ይሆናል እና እች ሁለት መቶ ሀምሳ ብር። ይህን ደግሞ ሶስት መቶ ብር ነው የተገዛው ማለት ነው። እና ጠስት አለ አንድ ሰባት መቶ ብር ነበር። ትንስ ጭማሪ ያለ እዚህ ደግሞ አንደኛ የእቃ ማጠቢያዎች አሉ። እነዚህ ሁለቱ ይሄ ብቆሙበት ማለት ነው ባሳያቸው የገዛ ቆሜ ምንም አይሆንም ታያቸው እኔ ቁሜበት አለ እና ጥርት ያለ ነገራችን ላይ ነገር እና ይሄን ሶስት መቶ ብር ይች መቶ ብር ደግሞ በትልቁ የቦፍራሙ ማለት ነው። ይሄም ደዝብ ቆንበት ነው የማይሆን የልብስ ነው። ይሄ ከተሰራው ከመሰላችሁ ከመኪናው ግር ብርድ ልብስ ማጠብ ይችላል። ረግጣችሁ እዚህ ውስጥ አስገብታችሁ መርገጥ ትችላላችሁ። በነገራችን ላይ እና ይሄ ስድስት ከሀምሳ ነው የተገዛው ስ እዚህ ሞለሊያ መጥረጊያ

እዚህ ኤሌክትሪክ የሚጣድ ነው። የሊጥ ማስቀመጫ ነው። ከታች ይሄንን ብረት ድስት እንግዲህ ማሚ አሰርቶት ነው፣ ጠዋት ማለት ነው። ከላይ እንትኑን አሰርቶት ነው። የኤሌክትሪክ ምጣድ አንቺ ነው ያሳየችው። የኤሌክትሪክ ምጣድ ቆንጆ ወላሂ፣ የኤሌክትሪክ ምጣድ ናት። ማሻአላህ የሆነች ይዋትማ፣ እንዴት እንደምታምር ማለት ነው። እና ይሄ ከታች ያለ እንደምታዩት ከታች ይሄ እንደዚህ መክፈል እንትን አለው። ዕቃ የሊት እንደምታዩት ትልቁ ማለት ነው። እና የሊት የምናምን ማስቀመጫ ነው። እቺ ላሳያችሁ፣ እቺን አምጥቼ ሹፊ። እዚህ ይሄ ሊጧ ነው። እዚህ ሊጧን ታቦካለች። እዚህ በቃ ማዞሪያዋን፣ ምናምኗን፣ ማሰሻዋን፣ እንጀራ ፕሮሰሷን፣ ማቴሪያሏን እዚህ ታደርጋለች፣ ትከርናለች። ያለቀ ምንም እዚህ የሚያገናኛቸው ነገር ኤሌክትሪክ የለም ማለት ነው። እንደምታዩት ቆንጆ ማሻላ ሆነ ኤሌክትሪክ ምጣር ነው ያሰራውላት። ይሄ ስምንት ሺህ ብር ማለት ነው ስምንት ሺህ ብር ተሰርቶላታል። ቆንጆ ወላሂ። እኔ ከዚህ ከልጅ አሰርቼ አመት አልታሰሰም ነበር አመት ተቀምጦ ከዛ በኋላ አሁንም፣ ኤሌክትሪኩ እንደምታዩት አንዳንዶቹ ደግሞ ኤሌክትሪክ ስታሰሩ ምን መሆን አለበት መሰላችሁ? ኤሌክትሪክ ስታሰሩ የምን ጠይቃችሁ ነው? የአሸዋ ነው የጥጥ ነው ብላችሁ ነው መጠየቅ ያለባችሁ። ይሄ የአሸዋ ነው። ምክንያቱም አሸዋ መብራት ጠፍቶ ለራሱ ሶስት እንጀራ አራት እንጀራ ማውጣት የሚችል ነው። የአሸዋ ማለት ቶሎ አይበርድም፣ የጥጥ ግን ቶሎ ብርድ ነው የሚለው እንደዚሁ ይጠፋል። ፓወር ለራሱ ሲመጣ ሲሄድ፣ ሲመጣ ሲሄድ፣ የሆነ የመቆራረጥ ስሜት አለው የጥጡ ማለት ነው። ይሄ ግን የአሸዋ ነው። እንደዚህ ቆንጆ ነገር ተሰራላት። ስምንት ሺህ ብር ማለት ነው የተሰራው። እዚህ ላቀች ምጣድ ያላት ላቀች ምጣድ፣ ይሄ ቆንጆ ላቀች ምጣድ ነው። ይሄ ያው እንደ ሰሞኑ ነው፣ ምንም የተቀየረ ነገር የለውም። ያው እንደዚያው ጢስ ማውጫም አለው ቆንጆ ማለት ነው። እብልክ ክላል አያችሁታ። ምንም አየር የሆነ ነገር ምንም የሚያስገባ ነገር አለም። ልክክ ነው የሚለው፣ እንደምታዩት ምንም አየር እንጀራ የሆነ አይነፍስበትም። በቃ እንደምታዩት በዙ። ይህም ልውስጡ ግርፍ ነው። ይሄ ደግሞ አምስት ሺህ አምስት መቶ ብር ማለት ነው። ይሄ በርሜል ነው። ይሄ ማለት ዙሪያውን በርሜል ነው። እዚህ ፌሮ ምድጃ አላት። ፌሮ ምድጃ አንድ ሺህ ስምንት መቶ ብር ፌሮ ምድጃ ማለት ነው። ይሄ እዚህ ደግሞ እዚ ደግሞ እንደምታየው ሁለት ባይት የሚሰራ 44 ቁጥር አለ። 44 ቁጥር ሁለት ባይት። እዚ ጆሮ ስርችላት ነው። ይሄ 200 ብር ነው የተሰራው እና እዚህ እንደምታዩት ይሄ ቆንጆ የሆነ ኢታሉ ነው ኢታሉ በአንደኛው ሆኖ የተገዛው ስምንት ሺህ ብር ነው ስምንት ሺህ ብር እንትኑ ማለት ነው በሬጅስቱ ይሄ ደግሞ ጭልፋ በትልቁ እንደምታዩት በጣም ትልቅ ነው ቆንጆ ነው ዋጋ አምስት መቶ ብር ጭልፋው ማለት ነው አጠቃላይ ስምንት ሺህ አምስት መቶ ብር ይሄ ሁለት መቶ ብር አሰረቻለሁ ስምንት ሺህ ሰባት መቶ ብር አካባቢ ተሰርቷል ማለት ነው እና ሴኔጋል ብረድስ ለራሱ እንደምታዩት ይሄ ሁለት ዶሮ ይሰራል። ይቺ የክክ ናት። ይቺ ደግሞ ሶስት ነን ብላለች ለሽሮ ቆንጆ ናት ማለት ነው እና እንደዚህ ነው። ይህ አጠቃላይ ሶስቱ 3 ሺህ 7 መቶ ብር ማለት ነው። ይሄ 2100 ብር አካባቢ ነው። ይህቺ ሺህ ሁለት አካባቢ እንደዚያ ነው። በቃ እንደዚሁ ነው ዋጋው እጥር ምጥን ያለ እቃ ያልተንዛዛ እቃ ማለት ነው። በእንደዚህ መልኩ አገዝቶላታል። እና ማዘዝ ለምትፈልጉ የመዳም ቅመሞች እና ሁላችሁም ሁላችሁም በእንደዚህ መልኩ ተጠቆላችኋል ማለት ነው። ሁላችሁም የሚሰራው ላይ ታበር እና እንደዚህ ነው። ሁሉም እቃ እንደዚህ ይመስላል። ላይክ ሼር ሰብስክራይብ ያደረጋችሁ አበረታቱን ማለት ነው። እንግዲህ አርባ ሺ አምስት መቶ ብር የፈጀ እቃ ይሄን ይመስላል። እና ይሄ ነው ማለት ነው። ያው ማዘዝ የምፈልጉ ዘዙ። በነገራችን ላይ እህታችን ያው እንደዚህ ቀስ እብሪቆቹን እንደዚህ እንትኖቹ እነዚህን የውሃ የወዱ ማድረጊያዎቹን ሁለት ሶስት ያለችው አስፈላጊ ነው ይሄ ማለት ነው። አሁን ምናልባት ይሄ ፕላስቲክ ብዛት ምናምን፣ አሁን እሷ ስትመጣ እንግዲያ ይበዛል፣ እንግዲያ የሚያያት ምናምን ይበዛል በዛ ሰዓት አንድ ሰው ወዱ ሲያረግ አንዱ አይጨናነቅም። ሁለሶስቱ ወዱ ያደርጋሉ ማለት ነው። እና በጣም ምርጥ ናቸው ለወዱ ማድረጊያዎች፣ ለእጅ መታጠቢያዎች ምናምን በጣም ምርጥ ናቸው ማለት ነው። ግድ ነው። ይሄ አስፈላጊ ነው። እቺ መረከቡት እንግዲህ ቆንጆ ረከቡት ናት። ቀላል ነው እንደዚህ ሆኖ ትንሽ፣ ግን እቺ ምርጥ ናት። ይሄ ራሱ ሲበሉ ሳሙናቸውን ቁጭ ታደርግና እዚሁ ላይ ሲጨርሱ ቁጭ ታደርግ። ሳሙናዎቹ ውሃ የሚኳተር ነገር አይደለም። ይሄ በዚህ ይወርዳል። ሳሙና የሚሟሟ ነገር አይደለም። ይህቺ ደግሞ ሽሮ ምናምን በልታው ሲታጠቡ ይኸኛው ለሽሮ፣ ይኸኛው ለስገ በጣም አስፈላጊ ናቸው። እሷማ መጥቼ ተመጨናነቅ ነው ያለችው። እኔ እራሱ ይሄ መጥረጊያው ለምሁለት ይሆናል፣ መውሎሊያው ለምሁለት ይሆናል ብያት ነበረ። አይ መጥቼ መጨናነቅ አልፈልግም ማለች። እውነቷን ነው። ይሄ ግን ያው እንደዚህ የሚካበድ ብር ስላልነበረ ችግር የለውም። ግን ያው ቀልቧ ይሳካላት ብለን ነው ማለት ነው እና ይሄ ይሄ እንግዲህ አስፈላጊ ነው። አሁን ይሄ ልብሱ ሰላ ራሱ ሁለት ባት አድርጉት አንዱ አስፈላጊ ነው ግድ ነው። ልብሳችሁን ቆሻሻ መጠራቀሚያ ግድ ነው ማለት ነው። ምጣዷም እንግዲህ ወጥጃታለሁኝ። ወላሂ ከታች የሁሉንም ማቴሪያል የሊጥ ማቴሪያሎቹን ራሱ ፈን አርጋ ምትይዝናል። ቤት እንደዚህ እንትን ምትላል አይደለችም። ማሻአላ ምጣዱም ራሴ ካሰራሁበት ነው። አሁን ይሄ ምጣድ አንዳንዶቹ ቆየብን ምናምን ለምን ዝኮነብን ለምን ሆነብን ይላሉ እኛ ግን ምናቆየው ወረፋስ ወረፋ እንድደርሰን እየጠበቅን ነው ልጁን ማለት ነው እና ደንበኛችን አንድ ነው ልጁ በጣም ጎበዝ ልጅ ነው ቢያንስ እንኳን የስድስት ሰዓት የሰባት ሰዓት መንገድ ይሄ ምጣድ ሂዷል ትራንስፖርት ላይ ማለት ነው والله ምንም ሳይሆን እየደረሰ ይደረሰ ነው አልহামዱሊላሂ ይሄ የራሱ ኤሌክትሪክ ምጣድ በጣም ቆንጆ ነው። ይሄ ከታች እና ከላይ ተንቀሳቃሽ ነው። ከታች ይሄ እንትና ያለችበት እና መሳቢዋ ያለችበት እና ይሄ ምጣዱ ይለያያል። ከዛ ተነቃቅሎ ፈለጋችሁበት ሀገር ይደርሳል ማለት ነው። ምጣድ ስታዙ ደግሞ ምናልባት ከሌላም ሰው የምታዙ እህቶቼ፣ የመዳም ቅመሞች ማለት ነው አሸዋ ይሁንላችሁ። ጥጥ እንዲያታደርጉ ማለት ነው። ስፖንጅ እንዲያታደርጉ ያ ቦግ ነው የሚለው፣ ወዲያው ልም ነው የሚለው አይረባም ማለት ነው። ይሄ አሸዋ ከታች ግን አሸዋ የተደለደለበት በጣም ቆንጆ ነው። እኔ ካጠፋሁት በኋላ አንድ ቂጣ ጋግሪ፣ ሌላም ነገር ብጋግር ያወጣል ማለት ነው። እንጀራ ስለ ሁለት እንጀራ ወይ ሶስት እንጀራ ሲቀረኝ ነው ማጠፈው። ከዛ ራሱ የሰማ ይጋግርልኛል ማለት ነው። እና በጣም ቆንጆ ምጠር ነው። እንደዛ አድርጉ። አሁንም ደግሞ የምታዙ ልጆች ያሸዋው ነው የምናሰራላቸው እንሻአላህ እና እንግዲህ ይሄን ያክል ነው እላችኋለሁ ኔቶቼ፣ ቪዲዮ እንዳይረዝምባችሁ። ኢንሻላህ እኔም ያው ወደ ስራ ነኝ ማለት ነው፣ ባልትና እያዘጋጀሁ ነው። ማሜም ደግሞ ወደ ሱቅ ይሄዳል ማለት ነው፣ የተራረፉ እቃዎች ያመጣል። እና ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ ቤተሰብ ሁኑ። ቤተሰብ ያልሆናችሁ እንደገና ኮሜንት ላይ ቁጥራችሁን እናስቀምጥላችኋለን። የፈልጋችሁትን ዘዙ። ክረምት እየመጣ ነው። ለቤተሰብ ማስቤዛ ባልትና ማዘዝ የፈልጋችሁ ዘዙ ማለት ነው።